ሙጫየ ጉርጉሩ ቤቴን ልጆች ደህና ናቸው ወይ? እናቴን ሙጫየ ጉርጉሩ ማለት ነው። ሀሬ ሬ አያ ነው። ይሄን ትረሻለሽ፣ እራስሽን ትረሻለሽ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦቻችን እንዴት አላችሁ? እኛ በጣም ደህና ነን፣ ክብሩ ይስፋ። በያላችሁበት ሰላምም እንመኝላችኋለን። ይሄ ሁለተኛው ዩቱብ ቻናል ላይ ነው። ሰብስክራይብ ማድረግ እንዳትረሱ። ዛሬ ደግሞ እንግዲህ ከካሜራ በስተጀርባ አንድ ቪዲዮ አለን። የኢሬቻ በዓል ምክንያትን በማድረግ የቲክቶክ ቪዲዮ ይሰራሉ። እነጸጌ ማርቲ ቤዚ ማለት ነው። ሶ እሱን አሳያችኋለሁ ማለት ነው። መጀመሪያ ፎቶሹት አላቸው። ፎቶሹትም ከጨረሱ በኋላ ደግሞ ቪዲዮ አላቸው። ዛሬ አብረን እንውላለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ እና በዚህ አጋጣሚ ደግሞ ለመላ ኦሮሞ ሕዝብ እንኳን አደረሳችሁ ማለት ፈልጋለሁ። መልካም በዓል ይሁንላችሁ። ዛሬ አብራችሁ የሚውሉ ሰብስክራይብ አድርጉ

ኦኬ ጋይስ እንግዲህ የፎቶ ነበር። አሁን የነበራቸው ፎቶን ጨረሱ። ፎቶን ጨርሰው ደግሞ አሁን ደግሞ ቪዲዮ ማለት ነው። ቪዲዮ ደግሞ ነኝ የሚቀርጻቸው ካሜራማን ነው። በነገራችን ላይ ያልነገርኳችሁ ነገር ቤዛ፣ ማርታ፣ ኔስቲ ማርቲ፣ አህያ እና ቪዲዮ ደግሞ ነኝ የሚቀርጻቸው ሙያዬንም በዛው ታዩታላችሁ ማለት ነው። አይታረጋላችሁ? አዎ፣ የታወቀ ነው። በቀድሞ ህይወቴ ካሜራ ማን ነበርኩኝ። ከዛ ነው ወደ ዩቲዩበር የመጣሁት። ብቻ አብራችሁን ቆዩ እስከ መጨረሻው። ፎቶ ጨርሰዋል። ቪዲዮ ደግሞ ይሄን የሚሰራቸው ወዳጅነት ፓርክ ነው። አብራችሁን ቆዩ ጋይስ። እንግዲህ ያያችሁ ፎቶአቸውን እዚህ ጋር ልምረጥላቸው እኔ እኝ መመርጥላቸውና የተነሱትን ፎቶ ገረፍ ገረፍ እናርገው በትንሹ ጌዴጎን ማርታ የታድ ልጅ ጠረግ ጠረግ ስናደርግ ደግሞ ኦኬ ጋይስ እንግዲህ ወደ ወዳጅነት እየሄድን ነው። ተወዳጅነት ደርሰናል። እንግዲህ በጣም ነው የሚያምሩት። የኦሮሞ ባህልን ለማስተዋወቅ አንድ ደረጃ ደፋቀና እያሉ ነው። ከኋላ ትንኩሳ እየተደረገብኝ ነው። አስገባለሁ። እንቢ ምትል ከሆነ አካም አካም ጂራ ሙጫዩን ጉርጉሩ። ልጆች ደናናቸው ወይ? አዎ ሙጫዩን ጉርጉሩ ማለት ሀሬ፣ አህያ ነው። ይህን ትረሻለሽ፣ እራስሽን ትረሻለሽ። ቤትን ያበደ ልብስ ነው እንግዲህ። ካሜራማን፣ ልገባ ነው። በጣም ቆንጆ አልጋ፣ ቅረፀኝ። እኔ ደግሞ ልቅረጋቸው እንጂ ማርታ፣ ነኪው

አረ ጻ ያለበት ቦታ ጸጌት ነው የምትሄጂው። ቤዛ ወደ ፏፏቴው ጋር ጠጋ ነው።

እሺ ሂዱበት። አመለኛው እግሪ መቅረጽ የለመደው ሰብስክራይብ ያደረጋችሁ ቤተሰቦች ቆንጆ ቆንጆ ዘፈኖችን ዘፍንላችኋለሁ አዘፍንላችኋለሁ ቢ0 ያልማለች አንቺ ሎኬሽን ያምራል

ከተንገጭ ያገጨ ምና ምንም ማድረግ ይቻላል። ምክንያቱም ማያ ያለው የቀረፉት ተጠያቂ እሱ ነው። ግን ሙሉ ቪዲዮ ማየት እንዳትረሱ። ሆነም ቀረም እንዲህ ማለ እንዲህ ሙሉ ቪዲዮ

እሺ ቤተሰቦች እንግዲህ አብራችሁን ስለነበራችሁ፣ ካይ ብናመሰግናለን። ዛሬ እንግዲህ የኢሬቻ ቪዲዮ እና ፎቶሹት ነበረን እና ፎቶሹት ሲደረግና ቪዲዮ ሲሰራ ምን ያህል ስትራግል እንዳለው እንድታውቁት እፈልገን ነው። ማለት ነው። በለጠ የጀመረው አመሰግናለሁ። ግዬ ማስተላለፍትቻማስተላለፍ የምፈልገው ነገር ምንድ ነው፣ በጣም ቆንጆ ቪዲዮ ና ፎቶ ተነስተናል፣ ሰርተናል ብለን እናስባለን። ቲክታክ ና ኢንስታግራም ላይ ሪዛልቱን ታዩት አላችሁ። ቆንጆ ቀን ነበረ፣ በእውነቱ ለበለጠ ግን ክብራለኝነትለበለጠና ለመላው መላጦች